አሁን እየሄደች እየተመላለሰች፣ አንዴ አንዴ እዛ ወደ ሰላ ድንጋይ፣ በየገዳሙ እየዞረች እያለቀሰች ጭራሽ ሁኖ ባሏንም እሷም ንስሐ አስገባች፣ ንስሐ ገባች። ብዙ መንፈሶች ዟሪዎች ናቸው። በመዞር በቃ የሚዳከም ይመስላችኋል፣ ግን አደለም። በመዞር አደለም፣ የሚዳከመው ቤት ነው የምታዳክሙት። አንተ ስትዞር እሱ ቤት ነው ያለው። ምን ምን ከአንተ ጋር አዞረው አንተ ገዳም ስትንከራተት እሱ ሰፈር ነው ያለው። ምን ከአንተ ጋር አንከራተተው? አስፈላጊም ከሆነ እዛ አብሮ ሄደ ይለማመዳል፣ የምትጠመቀውን የምታረገውን። እሱም ዝም ብሎ በመዞር ብቻ ብዙ ዋጋ ያለው ነገር ይመስለናል። ለበረከት የምንሄደውና ክፉውን ጠላት ለመዋጋት የምንሄደው መካከልም ልዩነት አለው። ለበረከት የምትሄደው መንፈሱን ዝም ብሎ ለማቃጠል ይቃጠል እስቲ ብለህ ነው። ያን ደግሞ ከቤት ስትወጣ አስረኸው ካልወጣህ፣ አብሮህ መሆኑን ካላረጋገጥክ ዝም ብለህ ብትሄድ ደክመህ ዝም ብለህ ትመለሳለህ። መኖሩን መጀመሪያ አብሮህ እንዲሄድ ማዘዝ መቻል አለብህ። እንደዛ ሲሆን ብቻ ነው ድል የምታገኘው። ራሳችሁን ስታዳምጡት፣ ራሳችሁን ስትሰሙት የሚመጣው ጸጸት ከሆነ እግዚአብሔር መንፈስ ቅዱስ በልባችሁ ውስጥ ገብቶ ጥፋታችሁን እንድታምኑ በህሊና በኩል የወጋችሁን ወይም ደግሞ እየመከራችሁ ነው ማለት ነው። ወደ ውስጥ ራሳችሁን ስታዳምጡት ትዕቢት ትዕቢት የሚሰማችሁ ከሆነ ዲያብሎስ አለ ማለት ነው። ሰው ይቅርታ አርግልኝ እያለ ወይም ይቅርታ አርግልኝ እያለችሽ ወይም እያለችህ፣ ብቻ የሆኑ ሰዎች ይቅርታ አርግልኝ እየተባልክ አንተ ልብህ ድንጋይ ከሆነ ግትር ካለ አንተ ውስጥ ያለው መንፈስ ቅዱስ አይደለም ዲያብሎስ ነው። በቃ ድንድን ካልክ ልብህን ካሳበጥክ ማለት ነው። ሌላው ንስሓ መግባት እየፈለግህ መስገድ፣ መጾም፣ መጸለይ እየፈለግህ ግን ማድረግ ካቃተህ የእግዚአብሔር መንፈስ አይደለም። ይሄን እኮ መረዳት ያስፈልጋል። በቃ ውስጥህን ስታዳምጠው ጀጅ ማድረግ መገመት ያስፈልጋል። ወደሆነ ነገር ዲፔንድ ማዘንበል ያስፈልጋል። ኢንፍሉዌንሱ ወይም ተጽዕኖው ክፉ ከሆነ ክፉ መንፈስ ነው፣ ደግ ከሆነ ደግ መንፈስ ነው ማለት ነው። ለምሳሌ ሄጄ ላስቀድስ ነገ ጠዋት ተነስቼ ማስቀደስ አለብኝ ብለህ አላርም ሞልተሀል ወይም ሞልተሻል። ጠዋት ስትነሳ በጣም ዱካክ የሚለቅብህ ጭ ብለህ ስልኩን ዝግ እታርገ ዝም ብለህ የምትተኛ ከሆነ የእግዚአብሔር መንፈስ አይደለም። በዚህ መረዳት ያስፈልገናል። ጅር ው ልታስተኛኝ ብሎ ብድግ ብሎ ፊትን ትጥብጥብ አድርጎ ጸጉርን ብስብስ አድርጎ ቶሎ ብሎ ንቅጥቅጥ ብሎ ነጠላ ለብሰው ጥርግ ብሎ ሄዶ ቅዳሴ መገኘት በቅጽበት በአስር ደቂቃ ውስጥ ቤተ መቅደስ ተገኝቶ ማስቀደስ ከዛ በኋላ ሰይጣን ወገቡን መስበር አስቀድሶ በመምጣት። በነገራችን ላይ ቅዳሴ በጣም ትልቅ ጥቅም አለው። እሺ ግዕዙን ሰማችሁትም አልሰማችሁትም በጣም ትልቅ ጥቅም አለው። የዛር መንፈስ ወገቡን የሚመጣው በቅዳሴ ነው። ረጅም ሰዓት ስትቆሙ ልፍስፍስ የምትሉት፣ የምታዛጉት፣ የምትንጠራሩት፣ ድክም የሚላችሁ ሥጋም መንፈስም ሁለቱም ደካሞች ስለሆኑ ነው። እርኩሳ መናፍስት በራሳቸው መቆም አይችሉም። በእኛ ውስጥ ሆኖ ነው የሚቆሙት። አይደለም እኛ ውስጥ ሆኖ ግብር ያስገብራሉ፣ ግብራቸውንም ያገኛሉ። ግን አብሮ የተወለደው መንፈስ የእኔን ብሎ ስለሚያስብ ይሄ ስንክሳር ላይ ተጽፏል። አንድ ካህን ሊቀድስ ወደ ቤተ መቅደስ ሲገባ እላዊ ላሉት መናፍስቶች እንደ ንብ የሰፈሩበት መናፍስቶች በር ላይ ይጠብቁታል ይላል። አቅርብ የነፍስ ማዕድ ላይ ከዛ ቀድሶውም ጸልዮም ብሎ ሲወጣ ደግሞ እነዛው መናፍስቶች እንደ ንብ ይሰፍሩበትና አብረውት ደግሞ ይሄዳሉ ብሎ ተጽፏል። ይሄ አረጋዊ መንፈሳዊ ፊልክስዩስ ላይ በሰፊው አብራርቶታል። እንዲያውም እና ልናስቀድስ በምንሄድበት ሰዓት መናፍስት አብረውን ቢመጡም እንኳን አብረውን ሊቆሙ ቢሞክሩም እንኳን በተደጋጋሚ በማስቀደስ በማዛጋት በማንጠራራት በምን በመሰልቸት ሊወጡ ይችላሉ። በትነት መልክ ሊወጡ ይችላሉ መናፍስት። ስለዚህ አባቶች ረጅም ሰዓት ቆመን እንድናስቀድስ ያደረጉት እግዚአብሔር የማይሰማ ሩቅ አገር ሆኖ በጣም ብዙ ጮኸን የሚሰማ ሆኖ አይደለም፣ ስጋን ለመግራት በተደጋጋሚ ተናግሬያለሁ። መናፍስትን ወገብ ለመምታት ለማሰር እንደገና ደግሞ ትግስትን ለማስተማር ጽናትን ለማስተማር እንደገና ይበለኝ ብዙ ወደ ዓለም ዞሬ ነበረ ዓለም ላይ ተንከራትቼ ብዙ ቦታ ሄጄ ነበር ሁለት ሰዓት ቅዳሴ ምን አለበት ሰው ሁለት ሰዓት ቆሞ ኳሳ ያለ አይደለም እንዴ ለእግዚአብሔር ቆሜ እንደ መላእክት ብጸልይ መላእክቶች ቆሞ ቅዱስ ቅዱስ እንደሚሉት እኔስ ብል ምን ችግር አለው ስጋዬን ለነፍሴ ማስገዛት ግዴታዬ ነው ብሎ ማለትን እንድንማር ነው ቅዳሴው ረዘም እንዲል የተፈለገው ይህንን ማስተማር። በሳምንት አንድ ቀን ሁለት ሰዓት ቅዳሴ መቆም በጣም እኮ ትንሽ እኮ ነው። ቤተሰቦች፣ በጣም ትንሽ እኮ ነው ይሄ። በሳምንት አንድ ቀን ለሁለት ሰዓት ያክል መቆም አቅቶን ከሆነ ጠዋት ተነስተን ኳስ ሜዳ ሄዶ ኳስ የሚጫወቱ ጎረምሶች ጋር ለመሄድ የምንፈልግ ጠዋት ተነስቶ ቡና ለመጠጣትም ሆነ ለመዝናናት የሆነ ብቻ የሆነ ቦታ ላይ ካፌ ቁጭ ብሎ ጋዜጣ ለማንበብ መጽሄት ለማንበብ ፖለቲካ ዜና ለማየት ምናምን ወደዛ ወደዛ የሚገፋፋን ከሆነ እኛ ውስጥ የእግዚአብሔር መንፈስ እየሰራ አይደለም። አጅሬው በደንብ አድርጎ እግሩን ዘርግቶ ፍልስፍናውን እያነበበብን ነው ማለት ነው። ስለዚህ ራሳችንን ስናየው፣ ራሳችንን ወደ ውስጥ በመንፈስ ቅዱስ መነፅር በወንጌል በመጽሐፍ ቅዱስ ወይም ደግሞ በእግዚአብሔር ቃል መነፅርነት ራሳችንን ስናየው ብዙ የምንተማመንበት ማንነት የለንም። በቃ እግዚአብሔርን ተደግፈን ነው መኖር የምንችለው፣ በራሳችን የምንቆም አይደለንም። ለዚህ ነው ቅዱስ ጳውሎስ ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ ያለው። ማንም ራሱን ማመን የለበትም። ለዚህ ነው የሚወድ የሚኖር ራሱን ይካድ መስቀሉን ተሸክሞ መስቀሌን አላለም፣ መስቀሉን። የየራሳችንን መከራ መስቀል አለን፣ ለክርስቶስ የምንገልጽበት የፍቅር መስቀል አለን። ራሳችን መስቀሉን ተሸክሞ ይከተለኝ ነው የሚለው። ስለዚህ ክርስቶስን መከተል የምንፈልግ ማተብ አስረን ከሆነ መዳን የምንፈልግ ከሆነ ሰይጣን እንዲወጣልን አይደለም መጸልይ ያለብን። ቆመን የምናስቀድሰው ሰይጣን እንዲሄድልን አይደለም። አምልኮ መፈጸም አለ። ትክክለኛ ለእግዚአብሔር የሚሰጥ አምልኮ አለ። ልብን መስጠት፣ ማንነትን መስጠት። አንተ በእኔ ላይ ስራብኝ፣ ሁሉ ነገር ተገልገልበት፣ በቃ እኔ አንተ ነኝ እንደፈለግክ አድርገኝ ብሎ ራስን መስጠት ማምለክ፣ ልክ እንደ መላእክቶች ማምለክ ቅዱስ ቅዱስ ቅዱስ እግዚአብሔር፣ አንተ ፈጥረኸኛልና ለገነትና ለመንግስተ ሰማያት ነው ያዘጋጀኸኝ፣ ለሲኦል አልተዘጋጀሁም ብሎ ራስን ለዛ ነገር ማጨት። ከዛ በኋላ ሌላው ነገር ሁሉ ሲሄድ ታዩታላችሁ። ለዚህ ነው መዝሙር ዘጠና ላይ በአጠገብህ ሺህ በቀኝህም አስር ሺህ ሲወድቁ ታያለህ ይላል። ዝም ብለህ ታያለህ ነው የሚለው አይደለም። ላንብብላችሁ መዝሙር ዘጠና እሱን አንብቤ ትምህርቱን ሊጨርሰው አጠገቤ ያጋጣሚ መጽሐፍ ቅዱስ የለም፣ ይቅርታ አድርጉልኝ። እሺ በሞባይሉ ከሆነ መዝሙር ዘጠና አንድ ነው የሚያደርገው። አንዳንድ ማስታወቂያ ምናምን እንደዚህ የምትሰሩ ባነር ምናምን የምትሰሩ ሰዎች መዝሙር ዘጠና አደርግን ብላችሁ ምዕራፉን ሳየው መዝሙር ዘጠና አንድ ነው የሚለው፣ እና የሞባይሉን አትጠቀሙ ብዙ ጊዜ እንዲህ ይላል። የዳዊት የምስጋና መዝሙር መዝሙር ዘጠና በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ፣ አምላኬና መሸሸጊያዬ ነው፣ በእርሱም እታመናለሁ። እርሱም ከአዳኝ ወጥመድ ከሚያስደነግጥ ነገርም ያድንሃልና። በላባዎቹም ይጋርድሃል፣ በክንፎቹም በታች ትተማመናለህ። እውነት እንደ ጋሻ ይከብሃል። ከሌሊት ግርማ፣ በቀን ከሚበር ፍላጻ፣ በጨለማ ከሚሄድ ክፉ ነገር፣ ከአደጋና ከቀትር ጋኔን አትፈራም በአጠገብህም ሺህ በቀኝህም አስር ሺህ ይወድቃሉ፣ ወደ አንተ ግን አይቀርቡም። በዓይኖቹ ብቻ ትመለከታለህ፣ የኃጥኣንን ብድራት ታያለህ። አቤቱ አንተ ተስፋ ይነህና ልዑልን መጠጊያህ አደረግ። ክፉ ነገር ወደ አንተ አይቀርብም፣ መቅሰፍትም ወደ ቤትህ አይገባም። በመንገድ ሁሉ ይጠብቁህ ዘንድ መላእክትን ስለ አንተ ያዝልሃልና ያዛቸዋልና፣ እግርህም በድንጋይ እንዳትሰነካከል በእጆቻቸው ያነሱሃል። በተኩላውና በእባቡ ላይ ትጫማለህ አንበሳውንና ዘንዶውን ትረግጣለህ። በእኔ ተማምኗልና አስጥለዋለሁ፣ ስሜንም አውቋልና እጋርደዋለሁ። ይጠራኛል እመልስለትም አለሁ በመከራውም ጊዜ ከእሱ ጋር እሆናለሁ፣ አድነዋለሁ አከብረውም አለው። ረጅም እድሜ አጠግበዋለሁ፣ ማዳኔንም አሳየዋለሁ ይላል። ደስ አይልም? በቃ ይህንን በየቀኑ ጸልያችሁ ስተኙ ስትነሱ መዝሙር ላይ ነፍስን እኮ ነው የሚያረካት። መዝሙረ ዳዊት የሚጸልይ ሰው በህይወት ዘመኑ ሰዎችን ሳይረዳ ሰዎችን ሳያግዝ አይኖርም። ከራሱ አልፎ ለቤተሰቡ የሚተርፍ በብርሃን የተሞላ ሰው ነው የሚሆነው፣ መዝሙረ ዳዊት የሚጸልይ ሰው። ስለ መዝሙረ ዳዊት ያላቸው አመለካከት መለወጥ አለበት። በጣም በጣም የሚገርም ጸሎት ነው። የምድራችን የረጅም ዓመት ጸሎት ጻድቁ አባታችን አቡነ ተክለ ሃይማኖት መዝሙረ ዳዊትን በቀን ስንት ጊዜ እንደሚጸልዩት ገድላቸው የምታውቁ ሰዎች በጣም የሚገርም ነው በአንድ ቀን ሶስት ጊዜ አራት ጊዜ የሚጸልዩት ነበሩ ሰባት ጊዜ የሚጸልዩት አባቶች ነበሩ ሙሉ ሙሉ እንኮ መቶ ሀምሳውንም መዝሙር እኮ ነው እየሰሩ ጸሉት ባፋቸው ስለሆነ መዝሙር ወዳዊት ታዲያ እንደዚህ ሆነ እንዴት ነው መላእክት የማይገለጡላቸው እንዲህ መዝሙር ወዳዊት እኮ ማለት እኮ እኔ ኃጢአተኛ ነኝ በዙሪያ ያሉ ሰዎች ኃጢአተኞች ናቸው ማረን ይቅር በለን አጥፍተናል በድለናል እስከ መቼ ነው ዝም የምትለን ሁሉንም እኮ የያዘ እኮ ነው ይወቅሳል ከዛ ደግሞ ይለምናል ከዛ ደግሞ ያመሰግናል። አንዴ ራሱን ሆኖ፣ አንዴ ነፍስን ሆኖ፣ አንዴ ስጋን ሆኖ፣ አንዴ መንፈስን ሆኖ፣ አንዴ ሕዝብን ሆኖ ይጸልያል። ሁሉንም የሚያማከለ ከሆኑ መዝሙረ ዳዊት ቤተሰቦች እና የዛር መንፈስ ወገቡን የሚመታበት ጸሎት ነው። እንደው መዝሙረ ዳዊት በሳምንት አንድ ቀን ተለማመድ እስቲ። አርጋኖንና መዝሙረ ዳዊት የቤታችን ቅድስት ድንግል ማርያም የምትመሰገንበት አርጋኖን አለ። በሳምንት አንድ ቀን መዝሙር ወዴትም ደግሞ በሳምንት አንድ ቀን ጸልዩት እስቲ ከቻላችሁ ሶስት ሶስት ንጉስ 30 እስከ መዝሙር 30 ድረስ ማለት ነው። ሶስት ንጉስ ማለት አንድ ንጉስ 10 ምዕራፍ አውረድ የሚይዘው 10 10 እና እንዲህ አድርጋችሁ ብትጸልዩ ተጠቃሚ ትሆናላችሁ። እዚህ ገጠመኝ ውስጥ የምትማሩት ሁለት ነገር አለ። አንደኛ የበሽታዎች ሁሉ ምንጭ ዲያብሎስ ሊሆን እንደሚችል፣ የአቡነ ሀብተ ማርያም እንግዲህ ሊያነበበ ስለ በሽታ መናፍስት በደንብ ያውቃል። እንደገናም ደግሞ ባልነቃንበት ዘመን ምን ከፍለው ዋጋ እና በነቃንበት ዘመን ቶሎ ብለን እንዴት ብለን እርምጃ እንደምንወስድ የሚያሳይ ገጠመኝ ነው እና እንደዚህ ሆንኩኝ ታመምኩኝ ምናም ስትሉ፣ መጀመሪያ እርምጃ መውሰድ ያለባችሁ ስራህን አቆም ነው። በእኔ ላይ እንዲህ የምታደርግ መንፈስ ስራህን አቆም ለምሳሌ መኪና አደጋ ተፈጠረ እንበል። እንደ ሕፃኑ ልጅ በተዘዋዋሪ መንገድ ልጁን የገደልኩት እኔ ነኝ አለ። ያስገብርኩት እኔ ነኝ አለ። ወደ ሆነ ክፍለ ሀገር ስትሄዱ ከሰው ጋር ብትጣሉ፣ ወይ መኪና ቢገለበጥ፣ ወይ የሆነ ችግር ቢፈጠር ለዛ ነገር ተጠያቂው መንፈሱ እንደሆነ መጀመሪያ መጠርጠር አለባችሁ። ለምን እግዚአብሔር እንደዚህ ያደረጋችሁ እንት በራሳችሁ ፍቃድ ተነሳስታችሁ ጥፋት ልታጠፉ ትችሉ ይሆናል። ሰይጣን በሌለበት ቦታ የሰው ነፃ ፈቃዱ በራሱ ሌላ ጥፋት ነውና ግን ደግሞ ሁል ጊዜ እንደሚያገሳ አንበሳ በዙሪያችሁ የሚወጣውን ፈልጎ ይሽከረከራል፣ ነው የሚለው። ደግሞ ጥቅስ መርሳት የለባችሁም ዲያብሎስ የሚወጣውን ፈልጎ ሁል ጊዜ ነው የሚለው። ዘወትር የሚወጣውን ፈልጎ እንደሚያገሳ አንበሳ በዙሪያችሁ ይዞራል፣ ይሽከረከራል የሚለው ሁል ጊዜ ነው የሚከታተለው። ከውስጥ የሚሆን ከውጭ ይከታተላል። ስለዚህ ዘወትር መጸለዩ ይጠቅማል። እናንተ ላይ ሆኖ በሽታ ባይፈጥር በሽታ ሊሆን የሚችል አደጋ ሊያመጣ ይችላል። እግር ሊያሰብር ይችላል። መጥቶ የሚላተማችሁ እናንተ ባትላተሙ ሄዳችሁ የሚላተማችሁ አይጠፋ የሚጣላችሁ ጸበኛ የሚሆናችሁ ሰው አይጠፋም እና ሁሉ ነገር መመለስ ያለባቸው በመንፈሳዊ መንገድ ነው። ይቅርታ አጥፍቻለሁ። እግዚአብሔር ልቦና ይስጠን ሁላችንንም። ከሆነ ነገር ሽሽት መጋፈጥ አያስፈልግም። እንደዚህ መፋለም ምናምን አያስፈልግም። ከምን እንደመጣ መረዳት ኢየሱስ ክርስቶስ ይላል ማቴዎስ ወንጌል ላይ በሰው ልብ ውስጥ ያለውን ያውቅ ነበርና አይተማመናቸውም ነበር አይደል የሚለው ለዚህ ነው ዛር መንፈስ የሌለበት የለም የምንለው። እንግዲህ ያስቡት፣ መጻፍ ቅዱስ የሚናገረው በሰው ልብ ውስጥ ያለውን ያውቅ ነበርና አይተማመናቸው ነበር። ማን እንደሚያዋራቸው ያውቃል። አይደለም አይሁዳውያን ጌታን የሚፋለሙት እና የሚከራከሩት የሚገዳደሩት ቀርቶ የራሱ ደቀ መዝሙር ሐዋርያው ቅዱስ ጴጥሮስ እንኳን ጌታ አትሙትብን፣ ጌታው አትሰቀልብን እያለ ከኋላ ሲከተለው ሂድ አንተ ሰይጣን ብሎ ጴጥሮስ ውስጥ ያለውን ሰይጣን ነው የገሰጸው። አብሮት እያለ እንኳን ቅዱስ ጴጥሮስ ከጌታ ጋር እያለ እንኳን ጴጥሮስ ውስጥ ያለው መንፈስ ያወራ ነበር። አትሙትብን አትሰቀልብን ይላል ለምን ጌታ በመሞቱ በመሰቀሉ ከሙታን መካከል በመነሳቱ የምናገኘው ጥቅም ስላለ ሰይጣን ይህን ስለተረዳ በጴጥሮስ ላይ ሆኖ አትሙትብን ይላል ሂድ አንተ ሰይጣን የሰውን እንጂ የእግዚአብሔርን አታስብምና አለው ይላል ያወራው ጴጥሮስ ነው ለምን ሂድ አንተ ሰይጣን አለው ሲባል ከጌታ ጋር ከሆኑ ሆኖ አብሮ ሆኖ እንኳን ጴጥሮስ በሰይጣን አንድ ያወራበት ጊዜ ነበር ስንፍና የተገኘበት ጊዜ ነበረ ይሁዳን ተመልከቱት ልክ ቅዱስ ቁርባኑ ሲቀበል ይላል ሰይጣን ገባበት ይላል ቅዱስ ቁርባን ስንቀበል ሰይጣን ይገባል እንዴ? አይገባም። ግን እንዴት እንደዛ ነው ተብሎ ተጻፈ? ሳይገባውና ሳይገባው በድፍረት ስለተቀበለ በምሴተ ሐሙስ ጌታን ለመሸጥ እዛ ተደራድሮ ይሁዳ እዚህ ጋር መጥቶ ደግሞ ሲያቆርባቸው ሐዋርያትን፣ ስለናንተ የሚቆረሰው ስጋዬ ነው፣ ስለናንተ የሚፈሰው ደሜ ነው፣ እንኩ ብሉ፣ ጠጡ ብሎ ሲሰጣቸው በድፍረት ተቀብሎ በላ። ያን ጊዜ ሐዋርያት ላይ ገባ አይልም። ጴጥሮስ ላይ እንኳን ገባ አላለም። ያኔ በሰይጣን አንደበት የተናገረው ጴጥሮስ እንኳን ያን ጊዜ ገባበት አልተባለም። ማንም ላይ ገባል ተባለ ይሁዳ ላይ ግን ሰይጣን ያን ጊዜ ገባበት ተነስቶም ወጣ ነው የሚለው ሰይጣን በምን ሰዓት እንዴት ሆኖ እንደሚገባ ያውቃል ማ ላይ እንደሚገባ ያውቃል ስለዚህ ትህትና ሰይጣን እኛ ላይ እንዳይገባ ያደርገዋል ድፍረት ደግሞ ይሄ መንፈሳዊ ቦታዎች ላይ መዳፈር ደግሞ ሰይጣን እንዲገባ ያደርገዋል እኛ ውስጥ ስለዚህ ነው ቤተ መቅደስ ውስጥ የሚያገለግሉ አገልጋዮች ሲዳፈሩት ሰይጣን ገብቶባቸው መከራ ውስጥ የሚገቡት መከራቸውን የሚያዩት ከምእመናን እኩል ፋርማሲ ተሰልፈው መስቀል ይዘው ክኒን የሚወጡ አባቶች የበዙት እኮ በዚህ ምክንያት ነው። ስለሚዳፈሩት ነው። አስቡት፣ የይሁዳን አስቡት። ይሁዳ ምንድን ያደርገው ከጌታ ጋር ተቀምጦ ከሐዋርያት ጋር ተቀምጦ በድፍረት ስጋ ወደሙ ሲቀበል ሴጣን ገባበት ነው የሚለው እንዴት ያ ስጋ ወደሙ አላቃጠለውም ሲባል ህይወትነቱ ተነስቷል። የስጋ ወደሙ የዛ የህብስቱ ህይወትነቱ ተነስቶ ለሌሎች ላለው ተጨምሮለታል። ከይሁዳ ደግሞ ተወሰደበት ማለት ነው። ምክንያት ድፍረት አንዳንድ ጊዜ ጸጋን ያስነጥቃል። ትሕትና ያስፈልጋል። መዳፈር ሽበትን እንኳን ማክበር ያስፈልጋል። እና በተቻለ መጠን በተቻለ መጠን ትልቅ ከሆናችሁ በኋላ ካረጃችሁን አባቶች ካህናት፣ ወይም ደሞ አረጋውያን ሽማግሌዎች ትልቅ ከሆናችሁ በኋላ የህፃን ነገር ባይገኝባችሁ፣ ግትርነት እልከኝነት ባይገኝባችሁ፣ ትዕቢት ራሱን ማኮፈስ ከንቱ ውዳሴ ወይም ደግሞ ጠብረር ማለት ባይገኝባችሁ፣ ትሕትና ቢኖር። ለምን የእግዚአብሔር መንፈስ የሚጠራው ትሕትና ብቻ ስለሆነ ነው ስለዚህ ነው በሰው ውስጥ ያለውን ያውቅ ነበርና አይተማመናቸውም ነበር ተብሎ የተጻፈው። ቀጥታ ነው ቃል በቃል የተናገረው ቅዱስ ማቴዎስ። ኢየሱስ ክርስቶስ በሰው ልብ ውስጥ ያለውን ያውቅ ነበርና ይሸሻቸው ነበር፣ አይተማመናቸውም ነበር ሊይዙት ሲሉ ተሰውራቸውና ወጣ ነው የሚለው እንጂ ሊያባራቸው ይችላል አይደል እንዴ? መጥተው ለምን እንደዚህ ብለ ተናገርክ አንተ እንዴት ራስን ከአምላክ እኩል ታደርጋለህ ብለው ሊይዙት፣ ሊወግሩት ሲሉ ከጠገባቸው ተሰውሮ ሄደ ነው የሚለው ለምን በውስጣቸው ያለው ያቅ ነበርና ጊዜውም ገና ነበርና። ስለዚህ በሰው ልብ ውስጥ ያለው ከባድ ስለሆነ ጸበኛ ሆኖ የሆነ ሰው ሲመጣባቸው ወይም ሴት ወይም ሚስትህን ነበልባል ስትሆንብህ፣ ወይም ባልሽ አድገኛ ሲሆንብሽ፣ ወይም ደግሞ ከባድ የሆነ ጸብ ሲመጣ የሆነ ሰበር ማለት ያስፈልጋል። ይቅርታ አጥፍቼ ከሆነ ይቅርታ፣ በቃ ነገሩን ትጉት እናድርገው እንጂ ወገብታት ጎን ደስ ሰራልሽ ካለ ምናምናም ስትሉ በቃ ከባድ ነው የሚሆነው። ቦታ ላይ አጅሬው በደንብ ነው የሚጨፍረው ሸሸት ነው ሽሹን ያለው ክርስቶስ። እቺ ሽሹ የምትለው ቃላት እንዴት ደስ እንደምትለይ። በዚህኛው ከተማ ፈተና ሲያደርሱባቸው ወደዛኛው ከተማ ሽሹን ያለው ከክፉ ነገር ሁሌ መሸሽ ነው። ስብር ማ አባቶች ነዋቸ። መነኮሳት አንዳንዶቹ መናንያን አባቶች ከከተማ በጉዞ መልክ በንግስ ጊዜ ህዝብ ሲመጣባቸው ድብቅ ይላሉ፣ ይሸሻሉ፣ ይገባሉ። አባት እንደዚህ የሚባለው አባት ነበሩ ሲባል አይ እነሱ እኮ በዚህ ሰዓት አይገኙም። ሸሽ ነው ምን አብሮ ከሰው ጋር አብሮ የሚመጣውን ነገር ያውቁታል። እና ብዙ ነገር ይዘንባቸው ነው የምንሄደው። በጣም ብዙ ነገር እና አንዳንዴ ጥንቃቄ ያስፈልጋል። ራሳችን ብዙም አንመነው። እሺ፣ ራሳችሁን ፍሩት። ይሸውዳል፣ የሆነ ሰዓት ላይ የስጋ ፍቃድ ይሸውዳል፣ ይላል መጽሐፍ ቅዱስም። ቅዱስ ማቴዎስ ሲናገር ስጋ ደካማ ነው፣ መንፈስ ግን ጊዜ ብርቱ ናት፣ ንቁናት ይላል ነፍስ ግን ጊዜ ንቁናት ይላል እና ስጋ ደካማ ሆኖ ሊጥለን ይችላል። ስለዚህ በንቁዋ በነፍሳችን በኩል ወይ በመንፈሳችን በኩል ስጋችንን ማሰገድ አለብን። ስገድ፣ ነገ ትንሣኤህን ታያለህ፣ ገነት መንግሥተ ሰማያት ትወርሳለህ። በሞት ትንሣኤም አለ እኮ። ለምሳሌ በመጨረሻው ዘመን ነጋሪት ሲጎሰን፣ መለከት ሲነፋ፣ ቅዱስ ሚካኤል መለከቱ ሲነፋ ሁላችንም ከሞትንበት አጥንታችን ስጋችን ተሰብስቦ፣ ስጋ አንበሳ የሚበላው ጅብ የሚበላው ምንም ያደረገው ገደል የገባ አጥንቱ ተሰብስቦ ይቆማል። ወንድ ልጅ የ30 አመት፣ ሴት ልጅ 15 ዓመት ልጅ ሆና ፊትለፊት ይቆማል በእግዚአብሔር ፊት። ከዛስ ሲፈረድብን ወይም ሲፈረድልን ከለበስ ነው ከዛው ስጋ ጋር ነው ገሀነምም ገነትም መንግስተ ስመትም የምንገባው ከባድ ነው አይደል? ሁሉም ከሙታን መካከል ይነሳል ስጋውን ይለብስና ፍርዱን ይቀበላል ይላል እና ይሄ ስጋ ዛሬ ሲሰግድ ስገድ ስትሉት ነገ ትንሣኤህን እንድታይ ነው። ስጋዬ ለነፍስ ተገዛ ስጋዬ አ ይህ መዝሙር አስተውስታላቸዋል የነሳ መዝሙር እና በትንሣኤ ጊዜ ስጋ ከሞተበት ከፈረሰበት ከበሰበሰበት ተነስቶ ነፍስን መዋሃዱ ስለማይቀር ዛሬ ይፍጋ፣ ዛሬ ይልፋ፣ ይክሳ። ከፈለገ ዛሬ እንደፈለገ ነፍስ እንደፈለገች ታርገው፣ ትዘዘው። ተራራ ይውጣ፣ ገደላ ገደል ይውረድ፣ ለጌታ ስገድ ትበለው፣ ይጹም፣ ስጋ ይንገላታ፣ ችግር የለው። ዛሬ ላይ ትንሽ ናት። ድንገት እኮ ልንሞትም እንችላለን። አፈር ሆኖ ሊበሰብስ ይችላል፣ ግን በስብሱ አይቀርም፣ ይነሳል። ሳይሰግድ ከሞተ ያው በሞት ነው የሚነሳው፣ ለሐሳር ይነሳል። ሰግዶ ከሞተ ደግሞ በመጨረሻው ዘመን ደግሞ ወደ መንግስተ ሰማያት ከዚሁ ስጋችን ጋር እኮ ነው። ሽሮ በርበሬ አያስፈልገውም። ህመም አያቀውም። እንቅልፍ አያቀውም። ድካም አያቀውም። ግን ስጋ ስጋ ሆኖ ይነሳል። ነፍስን ይዋሃዳትና እንደዚሁ እንዳለን መንግስተ ሰማያት ላይ ስናመሰግን እንኖራለን። ደስ አይልም? ይሄ እድል አይደለም? ትልቅ እድል እኮ ነው። ቤተሰቦች እንደዚሁ እንዳለን እኮ ነው። የሆነ በመንፈስ ብቻ አይደለም እኮ ይሄው፣ ስጋችን ይሄ እኛ ይሄ የምታውቁት ስጋችሁ፣ ምናልባትም አፍሪካ ስለምንኖር ጥቁር የሆነው ቆዳችን፣ በመንፈስ ያኔ ስንነሳ ምን አይነት ቆዳ ይዘን የምንነሳ አናቅም ይሆናል። አፍሪካ ስለምንኖር ጥቁር፣ አውሮፓ ውስጥ ያሉት ሰዎች ነጭ ሆነው አሁን እየኖርን ነው። ልክ የልብስ ቅማልና የፀጉር ቅማል ማለት ነው። የፀጉር ቅማል ለፀሐይ ቅርብ ስለሆነ ጥቁር ነው። የልብስ ቅማል ደግሞ ከፀሐይ እየራቀ ስለሆነ ነጭ ነው። አይደል? መቼም ቅማል አይታችሁ የምታውቁ ሰዎች አይቻል አቅም እንዳትሉ። ምን አይነት ነው መልኩ? ምናልባት አይታችሁ ማታውቁ የሀብታም ልጆች ካላችሁ ቅማል ብላችሁ ሰርች አድርጉ። እንግዲህ ምን ይደረግ እና አፍሪካ ውስጥ ያለን ሰዎች ቆዳችን ጥቁር ቢሆንም በምጽአት ጊዜ በምንነሳበት ጊዜ ምን ቆዳ ይዘ እንደምንነሳ ባይታወቅም፣ ግን አእምሮብን እንደምንነሳ ይታወቃል። ውብ ሆነን ይሄ የምናየው ስጋችን ይሄ የምናየው ማነታችን አንድ እንዲያውም አካል ጉዳተኛ ምን አለች፣ በዳግም ምጻት ጊዜ ስነሳ እንደዚሁ ሽባ ሆኜ ነው የምነሳው አለች። አይደለም የነፍስሽን ይሄ ይሄ በዚህ በምድር ላይ ትኖሪበት በነበረበት ሰዓት አካል ጉዳተኛ ሆነሽ እንደነበርሽው አይደለም ያለሽ፣ ያን ጊዜ ስትነሺ ሙሉ አካል ይዘሽ የምትነሺው ጎባጣውም፣ አይነሱ ውሩም ሁሉም ሙሉ ሆኖ ነው የሚነሳው። ሙሉ ለምን በስጋ በሽታ ምክንያት፣ በምግብ በተለያዩ አይነት የምግብ እጥረቶች ወይም ደግሞ መናፍስት በዛር መንፈስ ምክንያት ስጋችን ብዙ ቅርጽ ሊይዝ ይችላል። ብዙ አይነት ዲፎርም አንሼፕድ ሊኖር ይችላል፣ ወይም ደግሞ ቅርጽ አልባ ሊሆን ይችላል። ግን በምጽአት ጊዜ እንደዛ አይደለም እና አእምሮብን ነው የምንነሳው። ግን ደግሞ ሁሩ እምኔየ ከኔ ሂዱ የሚባሉም ደግሞ አሉ፣ በጎቼ በቀኝ የሚባሉም ደግሞ አሉ እና ከየትኛው ወገን እንደሆነ ስለማይታወቅ ያንኑ እግዚአብሔር በሚያቀን መልካችን ለምን እንነሳው ብዬ ነገርኳት እና ምንድን ነው እውነት እግዚአብሔር ደግና ቸራ አምላክ ነው የማንንም ሞት አይፈልግም የማንንም ሲኦል መግባት አይፈልግም ግን በፈቃዳችን ወደን ፈቅደን ሲኦል መግባት የምንፈልግ ከሆነ መንገዱ ክፍት ነው ውሃና እሳት ቀርቦልሃል ወደ ፈለግከው ግባ ነው እና ስጋችንን አሁን ብናስገዛው ጥሩ ነው ጠንቋይ ቤት ስንት ዓመት ሙሉ ተካደመ ደብተራ ጋ ስንት አመት ተሮጠ ለስጋ ፈቃዳችን ለዝሙት ለጭፈራ ለተለያየ አይነት ፍላጎቶቻችን ስንት ዓመት ስንት ቦታ ሮጥን። በቃ በሉት ስጋችሁን። አረ በቃ አሁን ለእግዚአብሔር ሰግጄ ልሙት። ለምን ነገፍ እንችር አልልም። ለምን እየሰገድኩኝ 40 ዓመት ተርቤ ተጠምቼ አልኖርም። በቃ እግዚአብሔር የፈቀደውን ከዚህ በኋላ እኖራለሁ? ስንት ዓመት ይሁን እንደፈለግኮንኩኝ ከዚህ በኋላ ያለውን ግን እሱ ይፍቀድ ነው የሚባለው። በስተርጅና አርጅተው ኩል የሚኳሉ ቅንድባቸው የሚቀነደቡ? አርጅተው ሜካፕ የሚቀቡ ሊፕስቲክ ተቀብተው ዊግ አድርገው በጣም ሽማግሌ የሆኑ ነው፣ ስልሳ ዓመት ሰባ ዓመት ሆነው ሴቶችም ወንዶችም፣ ሴቶች ላይ ብሳል እንደ በቃ ታይት አድርገው ምናምን በየመንገዱ ሲሄዱ ሳይ አፍራለሁ። አንዳንድ ጊዜ እንደ በቃ በቃኝ የሚሉበት ጊዜ የለም። እንደ አሁን በዚህ ምን ሊያመጡ ነው ይህን ታይት የሚለብሱ ትላለሁ። በጣም የሚያሳዝኑ ነጮችስ፣ አንድ ጊዜ ለይቶላቸዋል፣ አሕዛብ ናቸው። ሃይማኖት ያለን እኛ እናቶች በስተርጅና እንደዛ የምትኳኳሉት ምን ለማምጣት ነው? ያለውን በጸጋ ትቀበሉትም ፀጉርን ሂና ከመቀባት ወይም ደግሞ እንደው ሽበትን መከራውን ከማሳየት በጸጋ መቀበልኩም ችግር የለው። በቃ የሆነ ጊዜ ኖር ያለው ይበቃል። አሁን ደግሞ ሲራሴ ለእግዚአብሔር ልስጥ ነው የሚባለው። ቆራቢ ሆነው ውስኪ የሚጠጡ እናቶች አውቃለሁ። እኔ በቅርበትም አውቃቸው እዚሁ ጨርሰው ያልመጡ ማለት ነው። እንደው ቤተሰቦቻቸው ሲጨቀጭቋቸው ጭቅጭቅ ሲያደርጓቸው ቆራቢ ናቸው፣ ግን ደግሞ አንዳንድ ጊዜ ፋ ያደርጓታል። ከዛ ደግሞ ይዘባርቃሉ፣ ይቀባጠራሉ። ፈጽሞ መመለስ ነው መመለስ ነው በቃ ወደ አልኮልም መመለስ አያስፈልግም። በስተርጅና አልኮል ምን ያደርጋል? መተው ነው በቃ። እና ስጋን ለነፍስ ማስገዛት፣ ስጋን ለእግዚአብሔር ማንበርከክ የመሰለ ትልቅ ትልቅ ስልጣን የለም። ይሄ እኮ የእኛ ስልጣን እኮ ተሰጥቶናል፣ ስልጣናችን ነው በቃ። እግዚአብሔር ይችን እድል ሰጥቶናል፣ ሳንሞት ይችን እድል ሰጥቶናል። ከሞትን በኋላ የለም፣ አለቀ፣ በቃ ምንም ነገር መመለስ የማይቻልበት ሁኔታ ውስጥ ነው ያለው፣ ፈቃዱ ካልሆነ በስተቀር ስለነበረ ሰዓቱ ላይ አምላካችን ስም የተመሰገነ ይሁን። ሰላም፣ መዝሙረ ዳዊትን ጸልዬ ነው የምወጣው፣ መኪናዬ ሰዓት፣ የትኛውን መዝሙር፣ እግዚአብሔር እረኛዬ ነው የሚለውን እሱን እስከ መጨረሻ እጸልያለሁ። ከዛ በኋላ ነው የምወጣው፣ ነድቼ የምሄደው። የስሙና ኃይል ተከተለን፣ እረኛችን አንተሁን ማለት ትልቅ መሰረታዊ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 እኛ ዛሬ በአለም እንደዚህ ተበታትነን አንወድቅም ነበረ። ሬወት ዓለምን እረኛ አደረግን፣ የሚያሳጣን የለም። አል ያሳጣን ጊዜን እረኛ አደረግን፣ ሊጠብቀን አልቻለም። መሪዎቻችን እረኛ ይሆኑልናል ብለን አስተማርን። የለም አልሆነም። እረኛችን እሱ የሰማይ አባት ሲሆን ፀሐይና ብርሃናትን አረንጓዴውን ዓለም ልሞ እንዲመቻ አድርጎ የሰጠን እያችሁ ውሃውን ለሰውነታችን፣ ፀሐያውን ለአካላችን የሰጠን እግዚአብሔር ስሙ የተመሰገነ ይሁን። እረኛ ሲሆን እረኛ ነው። በቃ አለቀኩ። ሌላ እግዚአብሔር እረኛዬን ነው የሚለው ነገር ከባድ የጸሎት ብርታትና ጉልበት ነው። አንደኛው ቆሮንጦስ ላይ እንደተናገረው ቅዱስ ጳውሎስ ሁሉም በየተሰጠው ጸጋ ያገልግል ነው የሚለው። ደፍሬ ልጆቼን እንደዚህ ያደረጉብኛል ብዬ ሳልፈራ የደብተሮችን አሰራር ለማዋረድ በሚዲያ በዚህ ልክ በየቀኑ በቀን በቀን ቪዲዮ እየለቀኩ መውጣቴ በራሱ እኮ አንድ ትልቅ ነገር እኮ ነው። እንደ እነሱ ስራ እኮ ቢሆን ኖሮ እኮ በጣም ከባድ ነበር፣ ቤተሰቦች ከባድ ነበረ። ግን ከነስማቸው ከነመልካቸው ዩቱብ ላይ ስለምናሰጣቸው ሲልኩ በሲስተም ነው የሚልኩት። ደውዬ ሁሉ ነው መነግራቸው ከቻልክ በእናተ አስር ብቻ ነው የላከው፣ ሀያ ላክ ሀያ መንፈስ ላክና ችግር የለውም ስመልሰው ግን ቻለው ነው የምለው ወደ ራስህ ስመልሰው ቻለው። ከጥፋቴ አልታረምም ብላል ወደ አንተ ስመልሰው ቻለው፣ እንግዲህ እለዋለሁ መዝሙር መዝሙር ዳዊት መዝሙር 11 34 58 68 ን ጸልዬ ወደ ነበረበት ስመልሰው፣ ያው እንደዛ። ይሄን የምትጸልዩት ለራሱ ወደ ራሱ እንዲመለስ ነው። ለምን አልታረም ካለ ወደ ራሱ ሲመለሰው አንድ ወር ሁለት ወር ያምበጫበጨዋል። እሺ እንኳን ሰላም መጣ ብሎ ይቀበለዋል፣ ወደ ራሱ አሲያስከን እኮ አስቀጣህን እኮ ብሎ ይመለሳሉ ወደ ራሱ። እንቸገረንኛ ይህን የተማርነው ሌላ ነገር አልተማርንም። ይሄ ደግሞ ቅዱስ ዳዊት የተናገረው ጠላቶች ጠላቶቼ እንዲሆንባቸው ወደ ራሳቸው የመለስባቸው ነው የሚለው ቃሉ ራሱ ስታነቡት ይኸውን የጠቀስኩትን ምዕራፍ እግዚአብሔር ያደረገውን እኛ ምንም እናደርግ አንችልም። እና አግዙን እባካችሁን። በቃ ምንም ነገር ማድረግ ካልቻላችሁ ማንበብም ማዳመጥም የእኛን ትምህርት መጽሐፍቶቻችን ማየት ማትፈልግ ከሆነ ዚፕ ዮር ማውዝ በቃ በቃ አፋችሁን ዝጉት ዝም በሉ እና እንስራ፣ እኛ እናገልግል። ነገረ መለኮቱ ላይ እና ዶግማው ላይ ኮርስ ትምህርቱ ላይ ብቻ ትኩረት አድርጉልን። መናፍቃ መዋጋትም ከሆነ ከቻላችሁ እነሱ ጋር ተዋጉ። ስለማታውቁት ነገር አተው የምታውቁት ነገርም ከሆነ ደግሞ አግዙን፣ መስክሩልን። ከዚ ውጭ ግን ዝም ብሎ ማይረባ ትርኪ ምርኪ የሆነ ተራ ነገር እያነሳችሁ ትልቅ አገልግሎት እየተሰጠበት ያለውን ይሄን አገልግሎት ባትነቅፉት መልካም ነው ብዬ አስባለሁ። ሰላም ነው።